ይህ በየዕለቱ በጋዜጠኞች በላይ በቀለ ታምራታዩና እንደዚሁም በአለም ነዋሴ የሚቀርብላችሁ አዋዜ ዕለታዊ ነው። ዋና ዋና ነጥቦቹን በቅድሚያ፣ በህወሃት የተያያዙ የዋግምራናም ሰቆጣም በርካታ አካባቢዎች ነፃ ወጡ። ቡድኑ ነፃ በወጡ አካባቢዎች ከፍተኛ ውድመት አድርሷል። ኢሰፓን ዳግም ለማቋቋም የተሰባሰቡ ወገኖች የስያሜ ለውጥ ለማድረግ ለምርጫ ቦርድ ማመልከቻ አስገቡ። የኢትዮጵያ ብሔራዊ ቡድን አሰልጣኝ ውበቱ አባተ በወር የ250 ሺህ ብር የተጣራ ተከፋይ ሆኑ። ብሔራዊ ቡድኑን ለአፍሪካ ዋንጫ ማሳለፍ ይጠበቅባቸዋል። የንግሥት ኤልሳቤጥ የቀብር ሥነ ሥርዓት ዛሬ የተፈጸመ የኢትዮጵያን ጨምሮ በርካታ የሀገር መሪዎች ተገኝተዋል። በአማራ ክልል ዋግምራ ብሔረሰብ አስተዳደር ለዘጠኝ ወራት በህወሓት ስር የነበሩ ስድስት የዝቋላ ወረዳ ቀበሌዎች ከአዲሱ ዓመት ጀምሮ በኢትዮጵያ ጥምር ኃይሎች ነፃ መውጣታቸው ተገለጠ። በሰቆጣ ዙሪያ ወረዳ በታጣቂው ስር የነበሩ ሌሎች ቀበሌዎችም በመንግሥት ቁጥጥር ስር መግባታቸውን የወረዳ አስተዳደሩ ገልጧል። የጤናና የትምህርት ተቋማት በመውደማቸው ሥራ ለመጀመር መቸገራቸውን ደግሞ የየዘርፉ ኃላፊዎች አመልክተዋል። በአማራ ክልል የዋግ ኽምራ ብሔረሰብ አስተዳደር አንዳንድ ወረዳዎች ካለፉት ዘጠኝ ወራት ጀምሮ በህወሓት ስር ቆይተዋል። በታጣቂው ስር የነበሩ የዝቋላ ወረዳ ቀበሌዎች ሰሞኑን በተካሄዱ ውጊያዎች በኢትዮጵያ ጥምር ኃይሎች ቁጥጥር ስር መዋላቸውን የወረዳው ዋና አስተዳዳሪ አቶ ታፈረ ሚሰን ለዶቼቬሌ ተናግረዋል ህወሀት በዝቋላ ስድስት ቀበሌዎች በቆየበት ወቅት በማኅበራዊ መስጫ ተቋማት ላይ ውድመት ማድረሱን ያመለከቱት የትምህርትና የጤና ተቋማት ውድመት ደርሶባቸዋል የተገልጋዮችን ስነ ልቦና የሚጎዱ ጽሑፎችም በየተቋማቱ ግድግዳዎች ላይ መጻፋቸውን ነው ያብራሩት ህወሀት ቀደም ሲል ይዟቸው ከነበሩት የብሔረሰብ አስተዳደሩ አካባቢዎች በተጨማሪ ሌሎች አዳዲስ ስፍራዎችን በመቆጣጠር በዝቋላ ወረዳ ስድስት ቀበሌዎችን ለዘጠኝ ወራት ተቆጣጥሮ ቆይቷል ነው ያሉት። በቆይታውም የመንግሥትና የግል ንብረቶችን ማውደሙን እንዲሁ ገልጸዋል። በዓመቱ መጨረሻ አካባቢ ህወሀት በሰቆጣ ወረዳ በሚገኙ ብርብር ጊዮርጊስ፣ ሐሙሲት፣ ወላህ ማርያም ጥያም ዘርጣ በተባሉ ቀበሌዎች ጥቃት በማድረስ ተመሳሳይ የተቋማት ውድመት ማድረሱንም ገልጸዋል። አጠቃላይ ለሶስተኛ ዙር በመጣበት ጊዜ 50 ትምህርት ቤቶች፣ አምስት ጤና ጣቢያዎችና 15 ጤና ኬላዎች ማውደሙን ተናግረዋል። የዋግምራ ብሔረሰብ አስተዳደር ጤና መምሪያ ኃላፊ ዶክተር ኪዳ ታየለ በዝቋላ ወረዳም በሰቆጣ ዙሪያ ወረዳም ጤና ጣቢያዎችና ጤና ኬላዎች ከፍተኛ ውድመት እንደደረሰባቸው ጠቁመዋል። መሰረታዊ የሆኑ የጤና አገልግሎቶችን ባልተሟላ መልኩም ቢሆን እንዲጀመሩ እየተደረገ መሆኑንም አያይዘው ገልጸዋል። ኢሰፓን ዳግም ለማቋቋም የተሰባሰቡ አደራጆች የስያሜ ለውጥ በማድረግ ለምርጫ ቦርድ ማመልከቻ አስገቡ። የኢትዮጵያ ሠራተኞች ፓርቲን ከ30 ዓመታት በኋላም ወደ ኢትዮጵያ ፖለቲካ መድረክ ለመመለስ የተሰባሰቡ አደራጆች የፓርቲውን መጠሪያ ወደ ኢትዮጵያ ሌበር ፓርቲ በመቀየር ለምርጫ ቦርድ በድጋሜ ማመልከቻ ማስገባታቸውን አስታውቀዋል። የኢትዮጵያ ብሔራዊ ምርጫ ቦርድ የፓርቲውን አደራጆች ማመልከቻ ባለፈው ሳምንት አርብ መቀበሉን ለኢትዮጵያን ኢንሳይደር አረጋግጧል። በደርግ ዘመነ መንግሥት ገዢ ፓርቲ የነበረውን የኢትዮጵያ ሠራተኞች ፓርቲ ኢሰፓን ዳግም ለማቋቋም የተሰባሰቡት አደራጆች ለምርጫ ቦርድ የመጀመሪያ ማመልከቻቸውን ያስገቡት ከሦስት ወር በፊት እንደነበር ይታወሳል። አደራጆቹ ያቀረቡትን የሀገር አቀፍ የፖለቲካ ፓርቲ ጊዜያዊ የምዝገባ ፈቃድ ጥያቄን የመረመረው ቦርዱ ማመልከቻውን ባለፈው ነሐሴ ወር አጋማሽ ባሳለፈው ውሳኔ ውድቅ አድርጓል። የቦርዱን ውሳኔ ተከትሎም የፓርቲው አደራጆች ጉዳዩን ወደ ፍርድ ቤት እንውሰደው ወይስ የስያሜ ለውጥ እናድርግ በሚለው ላይ ውይይት ማድረጋቸው ተገልጿል። የኢትዮጵያ ብሔራዊ ቡድን አሰልጣኝ ውበቱ አባተ በወር የ250 ሺህ ብር የተጣራ ተከፋይ ሆኑ። ብሔራዊ ቡድኑን ለአፍሪካ ዋንጫ ማሳለፍ ይጠበቅባቸዋል። በዚሁ ጉዳይ ላይ የኢትዮጵያ ብሔራዊ ቡድን አሰልጣኙን የውል መራዘም አስመልክቶ የፌዴሬሽኑ ዋና ጸሐፊ ባህሩ ጥላሁንና አሰልጣኙ ጋዜጣዊ መግለጫ ሰጥተዋል። የኢትዮጵያ ብሔራዊ ቡድን አሰልጣኝ መሆን ከሚገኘው ክብር በተጨማሪ የተሻለ የክፍያ ውል የሚሰጥበት መሆን ይኖርበታል ያሉት የኢትዮጵያ እግር ኳስ ፌዴሬሽን ጸሐፊ አቶ ባህሩ ጥላሁን የአሰልጣኝ ውበቱ ውል የዘገየበትን ምክንያት አብራርተዋል። የአፍሪካ ሀገራት ብሔራዊ ቡድን አሰልጣኞችና የሀገራችን ክለቦች የአሰልጣኝነት ወይም ደግሞ የሥራው ክፍያ ተሞክሮ በመውሰድ በአዲሱ ውል የተሻሻለ ክፍያ ላሰልጣኙ መቅረቡን ነው የገለጹት። እስከ 2017 ድረስ የሚቆይ የሁለት ዓመት ውል የተራዘመላቸው አሰልጣኙ ኢትዮጵያን ከዚህ ቀደም ከተመዘገበው የቻን ውድድር የተሻለ ውጤት ማምጣትና ለ2023 ለአፍሪካ ዋንጫ ማሳለፍ ግዴታ ተጥሎባቸዋል። 250 ሺህ ብር የተጣራ ደሞዝ በአዲሱ ውል የሚያገኙት አሰልጣኙ እንዲሁም ደግሞ የትምህርት ዕድል ሥልጠናን ጨምሮ ደረጃቸውን የጠበቁ ሌሎች አገልግሎቶችን እንደሚያገኙ ለማወቅ ተችሏል። አሰልጣኝ ውበቱ በቀረበላቸው ውል ደስተኛ መሆናቸውን ገልጸዋል። የብሔራዊ ቡድን ጉዳይ የጋራ በመሆኑ መገናኛ ብዙኃን፣ ጋዜጠኞች ገንቢ ትችቶችን በመስጠት ከጎናቸው እንዲቆሙ ጥሪ አቅርበዋል። የእንግሊዟ ንግሥት ኤልሳቤት የቀብር ሥነ ሥርዓት ዛሬ ተፈጸመ። የሀገር መሪዎችን ጨምሮ ከ2000 በላይ እንግዶች ተገኝተዋል። በ96 ዓመታቸው ከሳምንት በፊት ከዚህ ዓለም በሞት የተለዩት የንግሥት ኤልሳቤጥን የቀብር ሥነ ሥርዓት ሚሊዮኖች በቀጥታም የቴሌቪዥን ስርጭት ሲከታተሉ፣ የብሪታንያ ሕዝብ በነቂስ ወጥቶ ንግሥቲቱን ለመጨረሻ ጊዜ ተሰናብቷል። እንዲህ ያለ ብሔራዊ የቀብር ሥነ ሥርዓት ሲፈጸም በብሪታንያ ታሪክ በ1965 ከዊንስተን ቸርችል በኋላም ለመጀመሪያ ጊዜ ነው ተብሏል። በቀብሩ ላይ የኢትዮጵያን ፕሬዝዳንት ሳህለ ወርቅ ዘውዴን ጨምሮ በርካታም የሀገር ፕሬዝዳንቶች፣ ጠቅላይ ሚኒስትሮችና ንጉሣውያን ተገኝተዋል። የአሜሪካው ፕሬዝዳንት ጆ ባይደን፣ የፈረንሳይ ፕሬዝዳንት ኢማኑዌል ማክሮን፣ የካናዳ ጠቅላይ ሚኒስትር ጀስቲን ትሩዶ ጥቂቶቹ ናቸው። ከአፍሪካ መሪዎች መካከል ደግሞ አዲሱ የኬንያ መሪ ዊልያም ሩቶ፣ የሩዋንዳው ፕሬዚዳንት ፖል ካጋሜ፣ የደቡብ አፍሪካው ሲሪል ራማፎሳም የሴኔጋሉ ማኪሳል ይጠቀሳሉ። የአሜሪካው ፕሬዚዳንት ጭነው በመጡት የግል ሊሞዚናቸው ሲንቀሳቀሱ፣ የአፍሪካ መሪዎች ግን ወደ ቀብር ቦታም በአውቶቡስ እንዲሄዱ መደረጋቸው በማኅበራዊ መገናኛ ብዙሃን መነጋገሪያ ሆኖ ውለዋል። በእርግጥ የመሪዎች ቁጥር በርካታ በመሆኑ ሁሉንም በተለያየ መኪና ማጓጓዝ ባለመቻሉ ነው የእንግሊዝ መንግሥት በአውቶቡስ እንዲሄዱ ያደረገው ተብሏል። ንግሥት ኤልሳቤጥ በንግሥና በቆዩባቸው ሰባ ዓመታት ዓለም ሰፊ ፖለቲካዊና ታሪካዊ ለውጦችን አስተናግዳለች። ንግሥቲቱ ሞት ባፈረሰው የ73 ዓመታት ትዳራቸው አራት ልጆች፣ ስምንት የልጅ ልጆችና አስራ ሁለት የልጅ ልጅ ልጆች አይተዋል። የመጀመሪያ ልጃቸው ልዑል ቻርልስ የብሪታንያ ንጉሥ በመሆን ቃለ መሐላ ፈጽመዋል። ይህ አዋዜ ዕለታዊ ነው። በላይ በቀለና ታምራት ኃይሉ በየቀኑ የሚቀርብላችሁ ዕለታዊ ዜና ነው። ዋና ዋና ነጥቦቹን በቅድሚያም በአዲስ አበባም የኢድ ሶላት ላይ ረብሻ መነሳቱን ፖሊስ አስታወቀ። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት በበኩሉ ችግሩ በክርስቲያኖችና ሙስሊሞች መካከል የተፈጠረ አይደለም ብሏል። በሌላ ዜና በሶማሌ ክልል ብሔርና ሃይማኖትን ሽፋን በማድረግ ብጥብጥ ለማስነሳት በሚሞክሩ ኃይሎች ላይ እርምጃ እንደሚወስድ የክልሉ መንግሥት አስጠንቅቋል። አሊባባ ከኤርሚያስ አመልጋ ጋር ምንም አይነት የሥራ ስምምነት የለኝም አለ። በየትኛውም ግዳጅ ላይ የሌሉ የመከላከያ አባላት ደሞዝ እየተከፈላቸው መሆኑ ጥያቄ አስነሳ። መከላከያ ሚኒስቴር ስለ ዜጎች ደህንነት ስትራቴጂ ማብራሪያ እንዲሰጥ በፓርላማው ተጠይቋል። እስራኤል ሩሲያን አስጠነቀቀች። ዩክሬን ደግሞ ቱርክን በባንዳነት ከሳለች። ጦርነቱ ተባብሶ ቀጥሏል። በአዲስ አበባም የኢድ ሶላት ላይ ረብሻ መነሳቱን ፖሊስ አስታወቀ። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት በበኩሉ ችግሩ በክርስቲያኖችና ሙስሊሞች መካከል የተፈጠረ አይደለም ብሏል። በሌላ ዜና በሶማሌ ክልል ብሔርና ሃይማኖትን ሽፋን በማድረግ ብጥብጥ ለማስነሳት በሚሞክሩ ኃይሎች ላይ እርምጃ እንደሚወስድ የክልሉ መንግሥት አስጠንቅቋል። የአዲስ አበባ ፖሊስ የኢድ ሶላት ከመሰገዱ በፊት በቀይ ሽብር ሰማዕታት ሙዚየም አካባቢ ጥቂት ግለሰቦች ባስነሱት ረብሻ ጉዳት ደርሷል ሲል ነው የገለጸው። በቀጥታ የተላለፉ ተንቀሳቃሽ ምስሎች ግን ፖሊስ ድንጋይ ሲወረውሩ ወደ ነበሩ ሰዎች አስለቃሽ ጭስ ሲተኩስ ማሳየታቸውን ቢቢሲ ዘግቧል። የግጭቱ መንስኤ እስካሁን በግልጽ ባይታወቅም ቢቢሲ ያነጋግራቸው ሰዎች ሴት ሙስሊሞች ሲሰግዱ ከነበረበት አቅጣጫ የጥይት ወይም የአስለቃሽ ጢስ ሲተኮስ መስማታቸውን ገልጸውለታል። በቀጥታም በተላለፉ ተንቀሳቃሽ ምስሎቹ የቀይ ሽብር ሰማዕታት መታሰቢያ ሙዚየም መስታወቶች በድንጋይ ሲረግፉ ታይተዋል። እንዲሁም ረብሻው በተፈጠረበት አካባቢ የመንገድ አካፋይ በአበባ መያዣዎች ላይ ጉዳት ደርሷል ነው ያለው የቢቢሲ ዘገባ። እስካሁን በሰው ላይ ስለደረሰ ጉዳት የተባለ የለም። ከቤተሰቡ ጋር የኢድ ሶላት ለመስገድ ወደ ስታዲየም ያቀናው መሐመድ ደግሞ በተፈጠረው ግርግር ሳቢያም የሶላት ስነ ስርዓቱ ሳይጠናቀቅ መሸሹን ገልጧል። ሳዳም የተባለ ሌላ የአይን እማኝ በበኩሉ ረብሻው የተቀሰቀሰው ለመስገድ በአንድ ስፍራ የተሰበሰቡ ሴቶች ከአካባቢው እንዲነሱ በፖሊስ መጠየቃቸውን ተከትሎ ነው ይላል። የአዲስ አበባ ፖሊስ ምዕመኑ ተረጋግቶ ወደ መጣበት መመለሱንና አጠቃላይ ሁኔታውን ለሕዝብ አሳውቃለሁ ብለዋል። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት በበኩሉ ችግሩ የተፈጠረው በክርስቲያኖችና ሙስሊሞች መካከል ሳይሆን አንድ ፌዴራል ፖሊስ ባርቆብኝ ነው በሚል አስለቃሽ ጢስ በመተኮሱ ምክንያት ነው ብሏል። አስለቃሽ ጢሱ እንደተተኮሰ በስፍራው የነበሩ የበዓሉ ታዳሚዎች በከፍተኛ ሁኔታ መደንገጣቸውን ገልጿል ምክር ቤቱ ወደ ፖሊሱ በመሄድ ሲይዙትም ድንገት ባርቆበት እንደሆነ ተናግሯል። ሆኖም ህዝቡ ከፍተኛ መረበሽ ውስጥ ስለገባ ለመግባባት አልቻለም ብሏል ምክር ቤቱ። በመግለጫው ከዚህ ውጪ ከእስጢፋኖስ ቤተ ክርስቲያን ኦርቶዶክስ እምነት ተከታዮች ጋር የሚያገናኘው ምንም ነገር የለም፣ በመንግሥት በኩልም ሆን ተብሎ የተፈጠረ ችግር አለመኖሩን አረጋግጠናል ብሏል የእስልምና ጉዳዮች ምክር ቤት። በሌላ ዜና በብሔርና ሃይማኖት ሽፋን የሶማሌን ክልል የሁከትና ብጥብጥ መናኸሪያ ለማድረግ በሚሞክሩ ወገኖች ላይ እርምጃ እንደሚወስድ የክልሉ መንግሥት አስጠንቅቋል። የክልሉ መንግሥት ባወጣው መግለጫም በሕጋዊ ፖለቲካ ፓርቲ ሽፋን ለውጪ አካላት የሚላላኩ ኃይሎች በሕዝቡ መካከል መከፋፈልና ብጥብጥ ለመፍጠር እየሠሩ ናቸው ብሏል። እንዲህ አይነቱን እንቅስቃሴም በፍጹም አልታገስም ነው ያለው የክልሉ መንግስት። አሊባባ ከኤርሚያስ አመልጋ ጋር ምንም አይነት የሥራ ስምምነት የለኝም አለ። የቻይናው የበይነ መረብ ግብይት ቴክኖሎጂ አሊባባ ግሩፕ ከኢትዮጵያ ሥራ ፈጣሪው ኤርሚያስ አመልጋ ጋር ምንም አይነት የሥራ ስምምነት አልተፈራረምንም ነው ያለው። አቶ ኤርሚያስ ባለፈው ጥር ከአሊባባ ጋር መፈራረማቸውንና በስድስት ወራት ጊዜ ግዙፍ የበይነ መረብ ግብይት ድርጅት ሥራ ለማስጀመር ዝግጅት እያጠናቀቁ ስለመሆናቸው ገልጸው ነበር። ያም ሆኖ አሊባባ ለሪፖርተር በላከው የኢሜይልና የስልክ ልውውጥ ስምምነት እንዳልገባና እቅድ እንደሌለው ይፋ አድርጓል። በአሊባባ የዓለም አቀፍ ኮርፖሬት ግንኙነት ኃላፊ ምንም የኢኮሜርስ ቢዝነስ ስምምነት ከኤርሚያስ ጋር አላደረግንም ብሏል። አሊባባ ኢትዮጵያ ውስጥ በቅርቡ የበይነ መረብ ግብይት የማስጀመር እቅድ እንደሌለው ስለ ጉዳዩ የተጠየቁት አቶ ኤርሚያስ ስምምነቱን የፈጸምኩት ከአሊባባ የኢትዮጵያ ተወካይ ጋር ነው ቢሉም የተባሉት ሰዎች ግን ምንም ዓይነት መረጃ መስጠት እንዳልቻሉ ተመልክቷል። አቶ ኤርሚያስ አሊባባን ወደ ኢትዮጵያ ላመጣ ነው ካሉ በኋላ ከተለያዩ የንግድ ድርጅቶች ጋር ለመስራት ሲነጋገሩ ነበር ተብሏል። የዩክሬን ፕሬዝዳንት ቭላድሚር ዜሌንስኪ ቱርክን በባንዳነት ከሰሱ ቱርክ በአንድ በኩል የአስታራቂነት ሚና እጫወታለሁ እያለች በሌላ በኩል የሩሲያን ቱሪስቶች ትቀበላለች ሲሉ ወቅሰዋል ዜሌንስኪ እናም ይሄ የቱርክ ሥራ ተገቢ ያልሆነና ባንዳነት ነው ብለዋል ፕሬዝዳንቱ ከቱርክ በኩል እስካሁን የተሰጠ ምላሽ የለም ይበ እንዲህ እንዳለ እስራኤል የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሂትለር የአይሁድ ዘር አለው ሲሉ የሰጡት አስተያየትን አወገዘች። ሞስኮ በአስቸኳይ ይቅርታ ትጠይቅ ብላለች ቴላቪቭ። ሰርጌይ ላቭሮቭ ትላንት ከአንድ የጣሊያን ቴሌቪዥን ጋር ባደረጉት ቃለ ምልልስ ፕሬዚዳንት ዜሌንስኪን ጨምሮ የዩክሬን አንዳንድ ባለሥልጣናት የሂትለር አመለካከት ወይም ተጽዕኖ እንዳለባቸውና ይህን አመለካከት ማጽዳት ያስፈልጋል ሲሉ ገልጸዋል። የአይሁድ ዘር መሆናቸውንም ጭምር ሂትለርም የአይሁድ ዘር ነበረው ብለዋል ውጭ ጉዳይ ሚኒስትሩ። የእስራኤል ውጭ ጉዳይ ሚኒስትር የር ሌፒድ የሩሲያውን አቻቸው አስተያየት ይቅር የማይባል ሲሉ ነው የገለጹት። ጦርነቱ በሌላ በኩል ተጠናክሮ ሲቀጥል ዩክሬን የሩሲያን ቃኝ መርከቦች ማውደሟን ስታስታውቅ፣ ሞስኮ በበኩሏም የዩክሬን የጦር ጀት መትቼ ጥያለሁ ብላለች። ዛሬ የመንግሥታቱ ድርጅት በበኩሉ ከ5.5 ሚሊዮን በላይ ዩክሬናውያን መሰደዳቸውን ይፋ አድርጓል። በየትኛውም ግዳጅ ላይ የሌሉ የመከላከያ አባላት ደሞዝ እየተከፈላቸው መሆኑ ጥያቄ አስነሳ። መከላከያ ሚኒስቴር ስለ ዜጎች ደህንነት ስትራቴጂ ማብራሪያ እንዲሰጥ በፓርላማው ተጠይቋል። ዝርዝራለን። የሀገር መከላከያ ሚኒስቴር የዜጎችን የደህንነት ስጋት ለማስቀረት ስለቀየሰው ስትራቴጂ ማብራሪያ ሲጠየቅ በየትኛውም ግዳጅ ላይ የሌሉ የመከላከያ አባላት ደሞዝ እየተከፈላቸው መሆኑ ጥያቄ አስነስቷል። ቋሚ ኮሚቴው ለሚኒስቴር መስሪያ ቤቱ ይህን ጥያቄ ያቀረበው የተቋሙን የዘጠኝ ወራት የእቅድ አፈጻጸም ሪፖርት ሰሞኑን በገመገመበት ወቅት ነው። ለሀገራችን ሰላምና ደህንነት የአንበሳውን ድርሻ እየተወጣ ያለው የሀገር መከላከያ ሰራዊት በህብረተሰቡ ዘንድ የህልውናና የአጠቃላይ ደህንነት ስጋት የሚፈጥሩ በየቦታው የሚነሱ ግጭቶችን ለማስቀረጥ ምን ስትራቴጂ ቀይሶ እየሰራ እንደሚገኝ በኮሚቴው ተጠይቋል። ኮሚቴው አክሎም ህገ ወጥ ታጣቂዎችን አደብ ከማስገዛት አንጻር በህግ ማስከበር ዘመቻ ወቅት የተሰዉ የመከላከያ ሰማዕታት ቤተሰቦችን በዘላቂነት ከመደገፍ እንዲሁም የአባላቱ ደሞዝ እና ቀለብ ከኑሮ ውድነቱ ጋር እንዲጣጣም ስለሚሰሩ ስራዎች ተጨማሪ ማብራሪያ ጠይቋል። ከዚህም ባሻገር በየትኛውም ወታደራዊ ግዳጅ ላይ ለሌሉ አባላት ደሞዝ እየከፈለ መሆኑና ክልሎች የራሳቸውን ልዩ ኃይሎች የማደራጀት ተግዳሮት ጉዳይ በተቋሙ እንዴት ይታያል የሚሉ ጥያቄዎችም ቀርበዋል። የተጠቀሰውን የዘጠኝ ወራት ሪፖርት ያቀረቡት የመከላከያ ሚኒስትሩም ዶክተር አብርሃም በላይ በበኩላቸው ሚኒስቴር መስሪያ ቤቱ በበጀት ዓመቱ ሰባት የሚደርሱ ዋና ዋና ግቦችን ይዞ ወደ ሥራ መግባቱን ገልጸው ከእነዚህም ሕገ መንግስቱን ማስከበር፣ ሕዝብንና ሀገርን ከውስጥና ከውጭ ጠላት መከላከል፣ ሀገራዊ ወታደራዊ አቅምን ማሳደግ፣ እንዲሁም ተቋማዊ ለውጥንና እድገትን ማረጋገጥ የሚሉ ተግባራት ቀደምት ሥራዎች ናቸው ብለዋል። ከእነዚህም አኳያ በግማሽ ዓመት ውስጥ የህወሓትን የእብሪት ወረራ በመመከት አፋርና አማራ ክልሎችን ከሽብርተኛ ኃይል ሙሉ በሙሉ በማውጣት ብቻ ሳይሆን ድጋሚ ጦርነት እንዳያስብ ጭምር አቅሙን በማዳከም በማዳከም ለአገሪቱ ስትራቴጂክ የሆኑ ሸኔ እና መሰል ጠላቶችን ተቋሙ ከክልሎች ጋር በፈጠረው ቅንጅት እንዲዳከሙ ማድረግ መልካም ውጤቶች የታዩ ናቸው ብለዋል። ሚኒስትሩ የተቆሩት የተቋሙ አመራሮች በበኩላቸው ሀገራዊ ለውጡን ተከትሎ ከሲቪክ ሰራተኛው የተሻለ የደሞዝ ጭማሪ ቢደረግም ከኑሮ ውድነት ጋር ሊጣጣም አለመቻሉን ገልጸው ከቀለብ ክፍያ አንጻር ግን መንግስት የተለያዩ ድጎማዎችን እያደረገ መሆኑን አስረድተዋል። በወንጀል ተጠርጥረው ያሉ አባላት ደሞዝ የማግኘታቸው ሁኔታ ተገቢነት ያለው ቢሆንም የክትትልና የማጣራት ስራ እንደሚሰራ አብራርተዋል። የክልሎች ልዩ ኃይል ግን ከአደረጃጀታቸው ከደረጃቸውና ከግንኙነት ጠገግ አንጻር በደንብ መታየት እንዳለበት ሆኖ ጉዳዩ ግን በቀጥታ የመከላከያ ኃላፊነት እንዳልሆነ ሚኒስትሩ ምላሽ መስጠታቸውን የህዝብ ተወካዮች ምክር ቤት ዘገባ ያስረዳል ይህ